ለማረጋገጥ ስልኮ ሊል የፈለገው ነገር ቢኖር ሚዲያ ላይ ለማውጣት እየፈለጉ የሚፈሩ ሰዎች አሉ ማለት ተስጦ ሁሉም ሰው አለው ያንን ተስጦ አውጥቶ ለመጠቀም በፍርሃት ምክንያት ቤት ተቀምጦ ላሉ ሰዎች ነው ወተ ሰግጠ ፈምስ ተከተለኝ እያለ እያነቃቃ ያለው ማለት ነው ሊል የፈለገው ነገር ይህንን ነው አዶኒያ አሁን ምን ይባላል ከተውት ይሄን ያክል ይበቅላል እንዴት ያንቹ ተለየ ጋይስ በጣም የሚያስጠላ ደ ወርስት በጣም አስቀያሚ የሆነች ሴት ነሽ ሰው እኛ ሰዎች መልካችን የተለያየ ነው አስተሳሰባችን እንደዛው የተለያየ እንደሆነ አብሌቭ አምናለው ግን እኔ ዝሪቱ ከበደን መስላይ ነበር ደንግጬ ነበር ነው ማለት የጭንቅላ ጸጉር ነው እንዴ እንዲ እንዲህ ሊበቅል ቻለ እኔ ራሴ ንንን እኮ ብተው ልክ እስከ ግሬ ድረስ ይሄዳል ማለት ነው እኔ እንጃ አይመስለኝም እንዴት እስከዚህ ድረስ ተውሹ አንቺ ሳትነኪው እንዴት ነው እንደዚህ ሰው ገምቶ ሊሄድ የሚችለው? አሁን የያንቺው ቢነጭ ስጋሽ ደል የሚነሳው ይሄን ነው ሊለፈለገው አዶኒያ አይደለም። ሚዲያ ላይ ለመውጣት ሶሻል ሚዲያ ላይ ለመስራት በፍርሃት ምክንያት ማለት ነው መውጣት ያልቻሉ ሰዎች ተስጦ እያላቸው መውጣት ያልቻሉ ሰዎች እነሱ ድፍረት እንዲያገኙ ነው ወጣ እያል ያለው። ሲጀመር ተስጦ ስለተስጦ ሳውራ እሱ ጊፍት አለው እንትና ጊፍት ስለላላት እሷ ተስጦ ስለላላት ነው ምናምን ሁሉም ሰው አለው፣ ወይዘይ ሁሉም ሰው የራሱ የሆነ ዩኒክ ተፈጥሮ ተሰጥቷል ነው። እሱን ማውጣትና ለማውጣት መጠቀምና ያለ መጠቀም ጉዳይ ሆኖ ነው እንጂ ሁሉም ሰው አለው። የሆነ ለሆነ ግሩፕ የተሰጠ ያክል እናስ መስለው ነገር አለ፣ አይደለም እንደዛ። አዶኒያ ሊል የፈለገው ሶሻል ሚዲያ ላይ ለማውጣት ምትፈሪ ከሆነ አትፍሪ፣ ወጥሽ ሰግጭ። ማንም አያይሽ ማንም ምንም ሚልሽ ነገር የለም። ቢልሽም በቃ መላክ እንኳን ብትሆኚ ሰው የሚተቸውን አያጣም። ስለዚህ ውጣና ሰግጥ እያለ ነው ያን ነው ሊ ለፈለገው መክሊትን አገኝ እያለ ነው ራስን አገኝ እያለ ነው። ይነው አዳሜ ባናቱ የሚተከልበት ምክንያት ድንጋይ